ስጥልን ክቡራን የኢትዮጵያ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እርዳታ ጭና ወደ ጋዛ እያቀናች የነበረችው የተሟጋቾች መርከብ በእስራኤል ተያዘች። ከበባ ውስጥ ባለችው ጋዛ እርዳታ ለማስገባት ከተለያዩ አገሮች የተውጣጡ ሰብዓዊ መብት ተሟጋቾችን ጭና ወደ ጋዛ እያቀናች የነበረችው ማድሊን የተሰኘችው መርከብ እንዲሁም ተሟጋቾቹ በእስራኤል ኃይል መያዛቸው ተገለጸ። መርከቧ በዓለም አቀፍ ውሃ ውስጥ ከተያዙ በኋላ ተሟጋቾቹ ወደ እስራኤል በመወሰዳቸውን የእስራኤል የውጭ ጉዳይ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ማድሊን መርከብ በባለስልጣናቱ እንደተጠለፈች አረጋግጧል። ተሟጋቾቹ እስራኤል የጣለችውን እገዳ በመቃወም ነበር እርዳታን ጭነው ወደ ጋዛ እያቀኑ የነበሩት። መርከቧ በእስራኤል ጦር እንድትቆም የተደረገችው ከጋዛ በ160 ኪሎ ሜትር ርቀት ላይ ያለች እንደሆነም ተገልጿል። ጉዞ የተዘጋጀ የእስራኤል ሰብዓዊና ህገ ወጥ ገዳን ለማጉላት የተቋቋመው ፍሪደም ፍሎቲላ በተሰኘው የዓለም አቀፍ ጥምረት ነው። የአየር ንብረት ተሟጋች ግሬታን ቱምበርግን ጨምሮ ፈረንሳያዊቷ የአውሮፓ ፓርላማ አባል በመርከቧ ውስጥ ከተሳፈሩት መካከል ይገኙበታል። የአውሮፓ ፓርላማ አባሏ ሪማ ሀሰን እና ተሟጋቾቿ በእስራኤል ጦር በዓለም አቀፍ ውሃ ላይ ሌሊትም ስምንት ሰዓት ላይ በቁጥጥር ስር መዋላቸውን ቡድናቸው ገልጿል። ከዚህ ቀደም ብሎ ሪማ አልታጠቅንም፣ ሰብአዊ እርዳታ ብቻ ነው የያዝነው ሲሉ ለኤኤፍፒ የዜና ወኪል ተናግረው ነበር። ሲውዲናዊቷ ተሟጋች ግሬታ እስራኤልን በሚደግፉ ኃይሎች መርከቧ መጥለፏና ተሟጋቾችን መታገታቸውን ባስተላለፈችው መልእክት ታስፍራለች። ፍሎቲላ የተሰኘው ዓለም አቀፍ እጥረት ከአንድ ወር በፊት ኮንሴሽን የተሰኘ መርከብ ወደ ጋዛ ልኮ ነበር። መርከቧን በማልታ ወደብ ላይ በእሳት የተያዘች ሲሆን ተሟጋቾቹን በእስራኤል ድሮኖች በዓለም አቀፏ ላይ ተመትታለች ብለዋል። እስራኤል ጥቃቱን እየመረመረች እንደሆነም ገልጻለች። የእስራኤል የውጭ ጉዳይ ሚኒስቴር ቀደም ሲል እንዳስታወቀው የሀገሪቱ የባህር ኃይል መርከቧ አቅጣጫ እንድትቀይር ትእዛዝ አስተላልፏል። በኋላ ላይ መርከቧ ወደ እስራኤል የባህር ዳርቻ በሰላም እየሄደች ነው ብሏል። በዚህች የእርዳታ መርከብ ላይ የብራዚል፣ የፈረንሳይ፣ ጀርመን፣ ኒውዘርላንድ፣ ስፔን፣ ስዊዘን ስዊደን እና ቱርክ ዜጎች አሉበት። ማድሊን መርከብ ወደ ጋዛ የምታደርገው ጉዞ ያቀናጁት ፍሪደም ፍሎቲላ ኦሊሽን አባል የሆነችው የጀርመን ሰብዓዊ መብት ተሟጋች ከመርከቧ ላይ ሆና ቀደማ የተቀረጸ የቪዲዮ መልእክት አስተላልፋ ነበረ መርከቧ በባህር ላይ እንደተጠለፈችና እሷና ሌሎችን መብት ተሟጋቾች በእስራኤል ወረራ ኃይሎች ወይም ወራሪ ኃይሎች ወይም በፍልስጤም ዘር ጨፍጫፊ በንቁ የተሳተፉ ካሉ አንደኛው ሀገራቸው ታግተናል ስትል በቪዲዮ አስፍራለች። ባለፉት ጥቂት ሰዓት ውስጥም የፍሪደም ፍሎቲላ ኦፕሬሽን በማድሊን ተሳፍረው ከሚገኙ ተሟጋቾች ቀደም ብለው የተቀረጹ ቪዲዮዎችን በቴሌግራም ቻናሏ በተከታታይ አውጥቷል። ሚኒስትሩ መርከቧ በሰላም ወደ እስራኤል ዳርቻ እየደስ ነው ሲልም በኤክስ ገጹ ላይ አጋርቷል። ጽፎ ቅሬታ እና ሌሎች ተሟጋቾች ታዋቂነት ለማግኘት የሚዲያ ቅስቀሳ እያደረጉ ነው ሲልም ወንጅሏቸዋል። በተጨማሪም ባለፉት ሳምንታት በጋዛ በቂ እርዳታ እየገባ ነው ብሏል። ሆኖም የእስራኤል ከረጅም ጊዜ ገዳ በኋላ እርዳታ እንዲገባ ብትፈቅድም የእስራኤል ጦር እርዳታ በሚጠብቁና ፍልስጤማውያን ላይ በተደጋጋሚ ተኩስ ከፍቶባቸዋል። በዚህም በቅርቡ እሁድ የተገደሉት አስራ ሶስት ፍልስጤማውያን ጨምሮ በርካታ ፍልስጤማውያን ተገድለዋል። በእስራኤል በኃይል በተያዙ የፍልስጤም ግዛቶች የተባበሩት መንግስታት የሰብዓዊ መብት ልዩ መልእክተኛ ፍሬቲሲካ አልባኒዛ በቀጣና የሚገኙ ጀልባዎችን የእስራኤል የባህር ላይ እገዳ በመቃወም ወደ ጋዛ እርዳታ እንዲወስዱ ጥሪ አድርገዋል። ልዩ መልእክተኛውም አክለው በማድሊን መርከብ ላይ የዩናይትድ ኪንግደም መንግስት በአስቸኳይ ሙሉ ማብረብሪያ እንዲጠይቅ እና መርከቧ ተሳፋሪዎች መፈታታቸውን እንዲያረጋግጥ ጠይቀውታል። በተባበሩት መንግስታት ድጋፍ በተደረገው ግምገማ መሰረት በጋዛ ከሁለት ሚሊዮን በላይ ናሪዎች ለረሃብ ተጋልጸዋል። እስራኤል በከበባ ውስጥ ባስገባቻት ጋዛ ከሶስት ወር እገዳ በኋላ የተወሰነ እርዳታ ጋዛ ሁማኒቴሪያል ፋውንዴሽን በሚባል ድርጅት ማማካኝነት እንዲሰራጭ ፍቃድ ነበር። ድርጅቱ አሜሪካና በእስራኤል የሚደገፍ ሲሆን በቅርቡ እርዳታ ሊቀበሉ ወደ ማዕከሉ በተሰባሰቡ ፍልስጤማው ላይ ተኩስም ተከፍቶ በርካቶች ተገድለዋል። እርዳታ ሊቀበሉ በቆሙ ፍልስጤማውያን ላይ የእስራኤል ጦር በከፈተባቸው ተኩስ ስድስት ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል ዲፊኒሽን ኤጀንሲ ገልጿል። በመቶዎች የሚቆጠሩ ፍልስጤማውያንም ተጎድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ፣ አመሰግናለሁ። በጋዛ የእርዳታ ጣቢያ አቅራቢያ በእስራኤል ወታደሮች ስድስት ሰዎች መገደላቸውን የሐማስ ባለሥልጣናት ገለጡ። በደቡባዊ ጋዛ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ የእስራኤል ወታደሮች በከፈቱት ስድስት ፍልስጤማውያን ሲገደሉ፣ በርካቶች መቁሰላቸውንም በሐማስ የሚመራው የሲቪል መከላከያ ኤጀንሲ ገለጸ። ተኩስ በተጀመረበት ቅዳሜ የጠዋት ሰዎች እርዳታ ለመውሰድ ተሰብስበው እንደነበረ ኤጀንሲው ቃል አቀባይ ተናግረዋል። የዓይን እማኝን ጠቅሰው የወጡ ዘገባዎች እንደሚያሳዩት የእስራኤል ወታደሮች ሰዎች ወደ ስፍራው ለማምራት ሲሞክሩ ተኩስ ከፍተዋል። የእስራኤል ጦር በአስጊ ሁኔታ ወደ እነርሱ በቀረቡ ተጠርጣሪዎች ላይ የማስጠንቀቂያ ተኩስ መክፈቱንም ተናግሯል። በዚህ ሳምንት ብቻ ወደ መከፋፈያው ማዕከል ለመድረስ ሲሞክሩ በደርዘን የሚቆጠሩ ፍልስጤማውያን ሲገደሉ፣ በመቶዎች የሚቆጠሩ ደግሞ ቆስለዋል። ማዕከሉን የሚያስተዳድረው በአሜሪካ እና በእስራኤል የሚደገፈው የጋዛ ሰብዓዊ ፋውንዴሽን መጨናነቅን ለማቋቋም እና ድህነት ለማሻሻል ድህነትን ለማሻሻል ስራውን ማቆሙን አስታውቋል። ነገር ግን ሰዎች በእስራኤል ወታደራዊ ቀጠና ጠርዝ ላይ ባለው አደባባይ ወደ እርዳታ ማከፋፈያ ለመድረስ በዚያ ማለፍ አለባቸው። የእስራኤል መከላከያ ሰራዊት ባወጣው መግለጫ አካባቢ በሌሊት የውጊያ ቀጠና መሆኑን ለጋዛውያን ማሳወቃቸውንም ተናግሯል። የጋዛ ሰብዓዊ ፋውንዴሽን በሐማስ ቀጥተኛ ዛቻ ምክንያት ቅዳሜ ዕለት ምግብ ማከፋፈል እንዳልቻለ የገለጸ ቢሆንም ቡድኑ ግን ወንጀላውን አስተባብሏል። ጉዳዩ ምንም ይሁን ምን አዲሱ ክስተት በእርግጠኝነት በአዲሱ የስርጭት ሞዴል ላይ ዓለም አቀፍ ትችቶችን ያጠናክራል። የተባበሩት መንግስታት ድርጅት ፍልስጤማውያን ለአደጋ እንደሚያጋለጥና የጋዛን ሰብዓዊ ቀውስ ለማቋቋም በቂ ምግብ እና መድኃኒት እንደማይሰጥ ገልጿል። የሰቪል መከላከያ ቃል አቀባይ መሐመድ ባህሳል እስራኤል በጋዛ ከተማ በሚገኝ የመኖሪያ ቤት ላይ ባደረሰችው የአየር ድብደባ ቢያንስ አስራ አምስት ሰዎች መሞታቸውን ገልጿል። የእስራኤል ጦር በጥቃቱ የሙጃሄድን ብርጌድ በመባል የሚታወቀውን የፍልስጤም ታጣቂ ቡድን መሪ ተወግዷል ብሏል። እስራኤላውያን ቡድኑን መስከረም ሀያ ስድስት በሐማስ መሪነት በተፈጸመው ጥቃት ሰለባ የሆኑትን የታይላንድ ዜጋ ናታ ፓኒንግ ፔንታ ጨምሮ የተወሰኑት በመግደል እና በማፈን ወንጅለዋል። አስከሬኑ በደቡባዊ ጋዛ ራፍ አካባቢ አርብ ዕለት በተደረገ ልዩ ዘመቻ ተገኝቷል። እስራኤል ከሦስት ወራት እገዳ በኋላ በጋዛ ሰብአዊ ፉንዴሽን በኩል እንዲሰራጭ ቅድሚያ ቅድሚያ በመስጠት የተወሰነ እርዳታ ወደ ጋዛ እንዲገባ በቅርቡ ፈቅዳለች። ፋውንዴሽኑ ግን በውዝግብ ውስጥ ተዘፍቋል። የህክምና ባለሙያዎች እና የአካባቢው የጤና ባለስልጣናት እንደገለጹት ስራ ከጀመረ ከጥቂት ጊዜ በኋላ ከስልሳ በላይ ፍልስጤማውያን በተከፈተባቸው ተኩስ ተገድለዋል። ለግድያው በርካታ ምስክሮች የእስራኤል ወታደሮችን ተጠያቂ አድርገዋል። የእስራኤል ጦር በመጀመሪያዎቹ ሁለት ቀናት የማስጠንቀቂያ ተኩስ መተኮሱ እና በሶስቱ ላይ በሶስተኛው ላይ ወደ ወታደሮች እየገሰገሱ በነበሩ ፍልስጤማውያን ተጠርጣሪዎቹን አቅራቢያ ጥይት መተኮሱን ገልጿል። የስርጭት ጣቢያ በጋዛ ውስጥ በጋዛ ሰብአዊ ፋውንዴሽን ከሚንቀሳቀሱ አራት ማዕከል አንዱ ነው። እስራኤል ሐማስ ወደ ታዋጊዎች አቅርቦትን እንዲያዞር መከላከል አልቻለም ስትል የከሰሰችውን የተባበሩት መንግስታት ድርጅት ለመዘወር ያለም አዲስ የእርዳታ ስርዓት ሲሆን በሰብአዊ ቡድኖችን በሰፊው የተወገዘ ነው። የተባበሩት መንግስታት ድርጅት የሚሰጠውን እርዳታ ተጠያቂ ማድረግ እንደሚችልና የጋዛ ሰብአዊ ፋውንዴሽን ስርዓት የማይሰራ ስነ ምግባር የጎደለው መሆኑን በመግለጽ እነዚህን ክሶች ውድቅ አድርጓል። በጦርነቱ ወቅት በጋዛ ቢያንስ አምሳ አራት ሺህ ስድስት መቶ ሰባ ሰባት ሰዎች መሞታቸውን የጋዛ የጤና ጥበቃ ሚኒስቴር አስታውቋል።